ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ የደረሳችሁ እያልን የጥቅምት 25 ቀን 2018 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በየገባበት የፋኖን ብርቱ ክንድ እየቀመሰ የሚወድቀው የብልጽግናው ሰራዊት ዛሬ ሌሊቱን ሸዋ ላይ አየር ወለድ ኮማንዶ አባላቱን በፋኖ አስመትቷል። አንድ የህዝብ ሆስፒታልን በብል ብልጽግና ሰራዊት ተጎጂዎች የተሞላ መሆኑ ታውቋል። ሸዋ ጠቅላይ ግዛት ታላቅ ተጋድሎ ያደረገበት የዕለቱ ውጊያ በቀዳሚነት የምናስደምጣችሁ ዜናችን ነው። ወሎ ላይ ፋኖ ትልቅ ድል ተቀዳጅቷል። በአንድ የከተማ ኦፕሬሽን ሁለት የሰሜን ወሎ ወረዳዎች በፋኖ ነጻ ወጥተዋል። ይህ እንዴት ሊሆን እንደቻለ ዜናችን ዝርዝሩን ሲነግራችሁ ተሰሙታላችሁ። በተከታታይ 72 ሰዓታት ቀበሌ ለቀበሌና ጋራ ለጋራ የተንከራተተው የብልጽግና ሰራዊት የፋኖን ብርቱ ምት አስተናግዶ ከባድ ጉዳት ቀምሶ ቀርቷል። የአማራ ምድር እያንዳንዷ ኢንች መሬት ለብልጽግናው ሰራዊት የሰዓት ረመጥ ሆናበታለች የሚለው የፋኖ መሪው የቀጠናውን ተከታታይ ተጋድሎና ይህ የብልጽግናው ሰራዊት የፈጸመውን ሰዋዊ ቀውስ በዜናችን አሰናድተነዋል። እናስደምጣችኋለን። ደርጎች አብዮት ልጇን ትበላለች እያሉ የራሳቸውን ካድሬ በግልጽ እና በስውር ይገድሉ ነበር። ሕወሓቶች ደግሞ በስውር ገድለው አስቀድመው ድንኳን ጥለው አስለቃሽ ገዝተው ቀድመው በማልቀስ ያዞንባቸውን ይረጩት ነበር። ብልጽግና ደግሞ የሁለቱም የመንፈስ ልጅ ስለሆነ የሁለቱንም ክፋት አዳምሮ ይዞታል። ብልጽግናንና ሊቀመንበሩን የሚነኩ እነሱ ባንዳና ባዳ ናቸው ሲሉ የነበሩት አቶ ታየ በብልጽግናው ፍርድ ቤት የደረሰባቸውን ግፍ ተናግረዋል። ዜናችን ይዞታል። ተሰሙታላችሁ። የብልጽግናው ሊቀመንበር ሁለት ታማኝ ሰዎቻቸው ኤርትራንማ መውረራችን አይቀሬ ነው ብለዋል። ሙያዊ ኢንቴግሪቲያቸውን አጥተው የብልጽግናው ታማኝ ወርሹምና፣ የቤተ መንግሥቱ ፈላስፋ የሚል የትችት ስም ያተረፉት ሁለቱ ግዙፍ ብልጽግናዎች ስለ ጦርነቱ የሰጡት አስተያየት የዕለቱ ዜናችን የተመለከተው ጉዳይ ነው። ሰዓቱ ሲደርስ ይደመጣል። ክቡራትና ክቡራን፣ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እነዚህንና ሌሎች ግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናላ

መንዝ ላይ ፋኖ ታላቅ ድል ተቀዳጀም። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በዛሬው ዕለት በመንዝ አውራጃ ታላቅ ድል የተቀዳጀበትን ተጋድሎ አድርጓል። በተጋድሎውም ለከበባ የገባውን የብልጽግናውን የአንድ መቶ አራተኛ አየር ወለድ ክፍለ ጦር ጉዳት አድርሶበታል። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በሰጠው የተጋድሎ መረጃ እንደገለጸው በዛሬው ተጋድሎ ሰባት የአየር ወለድ ኮማንዶ አባላት እርምጃ ሲወሰድባቸው፣ በርካቶች ከባድ ጉዳት ደርሶባቸዋል ብሏል። ጠቅላይ ግዛት ከተሰማሩ አምስት የብልጽግና አየር ወለድ ኮማንዶ ክፍለ ጦር መካከል አንዱ የሆነው የ104ኛ አየር ወለድ ክፍለ ጦር መነሻውን ከማልሜዳ ከተማ በማድረግ የሸዋ ጠቅላይ ግዛት ህዝብ ምኒሊክ ክፍለ ጦርን ለማፈን ነበር የተንቀሳቀሰው። ሆኖም ይህ ሙከራው የወገን ኃይል ቀድሞ በደረሰው መረጃ መሰረት ገዢ ቦታዎችን በመያዝ በመንዝቃያ ወረዳ ልዩ ስሙ ክምር ድንጋይ በተባለ አካባቢ ከሌሊቱ 10 ሰዓት ላይ ድንገተኛ ተኩስ በመክፈት መተነዋል ሲል የኮሩ ሚዲያና ኮሚኒኬሽን ክፍል አስታውቋል። የኮር ሚዲያና ኮሚኒኬሽን ክፍል አክሎም በሌሊቱ በወሰድነው ፈጣን የደፈጣ ጥቃት ሰባት የጠላት ኃይል አባላት ወዲያውኑ በጀግናው ሰራዊታችን እርምጃ ሲወሰድባቸው በርካቶች ከቀላል እስከ ከባድ ቆስለኛ ሆነዋል ብለዋል። ከሌሊቱ አስር ሰዓት የጀመረው የደፈጣ ጥቃት በአገዛዙ የአየር ወለድ ኮማንዶ ሰራዊት ያጸፋ መልስ መከፈቱን ተከትሎ ውጊያው የፊት ለፊት ሆኖ እስከ ረፋዱ ድረስ ዘልቆ ነበር። በዚህ እልህ አስጨራሽ ውጊያ አፄ አምደ ጽዮን ኮር አካል የሆነው አፄ ምኒልክ ክፍለ ጦር አንድ አባል ላይ መጠነኛ ጉዳት ብቻ ደርሶበት በብልጽግናው ሰራዊት ላይ ግን ከፍተኛ ዋጋ ያስከፈለ ጉዳት ማድረስ ችሏል። በውጊያው እርምጃ የተወሰደባቸውን የብልጽግናውን አየር ወለድ ኮማንዶ ክፍለ ጦር አባላት የአካባቢው ህዝብ ግባተ መሬታቸውን የፈጸመ ሲሆን የብልጽግናው ሰራዊት ግን አስከሬኖቹን ማንሳት አልቻለም ነበር ተብሏል። በዚህ የተነሳም ህዝቡ ተባብሮ ግባተ መሬት የፈጸመላቸው ሲሆን ጉዳት የደረሰባቸው የሰራዊቱ አባላት ግን እንደተለመደው ወደ መሀል ሜዳ ሆስፒታል ገብተዋል። የዛሬውን ጨምሮ በተከታታይ ውጊያዎች በርካታ የብልጽግናው ሰራዊት ጉዳት ማስተናገዳቸውን ተከትሎ የማልሜዳ ሆስፒታል በብልጽግናው ሰራዊት ታካሚዎች መሙላቱን የሆስፒታል ምንጮቻችን ተናግረዋል። ይህ በእንዲህ እንዳለ በዚሁ ሸዋ ጠቅላይ ግዛት የአፋር ሸዋ ጠቅላይ ግዛት እዝ በሰርጂካል ኦፕሬሽን የብልጽግናውን የደህንነት ኃላፊ በቁጥጥር ስር መዋሉን አስታውቋል። የብልጽግናው ሰራዊት በፋኖ ተደጋጋሚ ምት እየደረሰበት በከፍተኛ መጠን እየፈረሰ መሆኑን ተከትሎ የድሮን ጥቃትን በዋና የውጊ አማራጭነት እየተጠቀመ ይገኛል። በዚህ ቅዱ መሰረትም በርካታ የደህንነት ሰራተኞችን በመረጃ ጠቋሚነትና አስተኳሽነት ያሰማራ መሆኑን ጣና ቴሌቪዥን በተከታታይ የጥንቃቄ ዘገባ ማቅረቡ አይዘነጋም። በዚሁ የብልጽግናው አማራ የማጥፋት እቅድ መሰረት ከፍተኛ በጀት መድቦ በድሮን ለማስጨፍጨፍ ያሰማራቸው የደህንነት አባሎቹ እንደ ሸዋ ጠቅላይ ግዛት እዝ በምናደርገው ወታደራዊ የፋኖ ጥንቃቄ የጠላትን እቅድ ማክሸፍ ተችሏል ሲል የማመድ ቢሆነ የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የኮር ሚዲያና ኮሚኒኬሽን ክፍል የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው በሸዋ ጠቅላይ ግዛት በይፋት አውራጃ ሸዋሮቢት ከተማ ዙሪያ አንድ የመከላከያ አባል የሆነ ከፍተኛ ገንዘብ በአካውንቱ በማስገባት ፋኖ ወዳለበት ቀጠና ሄዶ በድሮን እንዲያ እያስመታና የዕለት ከዕለት እንቅስቃሴዎች እንዲያጠና የተላከ ሰላይ ላይ የወንዱ አስቻለው ደሴ የክፍለ ጦር ቃኞች በቁጥጥር ስር አውለውታል ብሏል። ትናንትም በደባዊ ጎንደር ዞን በተመሳሳይ አንድ ግለሰብ በቁጥጥር ስር መዋሉ አይዘነጋም። ትክክለኛ ስሙ ብርሃኑ ኃይል የሚባልና የብልጽግናውን መከላከያ ከተቀላቀለ ብዙ ዓመታትን ያስቆጠረ ሲሆን በመረጃና በደህንነት ስራዎች ላይ ከፍተኛ ልምድ ያለኝ ሲሆን ታማኝነት ስላለኝም ከፍተኛ ዋጋ ያላቸውን ግዳጆች ነበር የሚሰጡኝ ሲል በፋኖ እጅ ከገባ በኋላ አስተያየቱን ሰጥቷል። በአንድ የከተማ ኦፕሬሽን ሁለት ወረዳዎች ነጻ ወጡ። የአማራ ፋኖ ቢሮ ኃይላፋ በአጼ ምኒሊክ ዕዝ በሰሜን ወሎ ዞን ጋዛ ወረዳ ታላቅ ድል የተቀዳጀበትን ስኬታማ ተጋድሎ ማድረጉን አስታወቀ። የዙ ደጀን ክፍለ ጦር ባደረገው ብርቱ ተጋድሎ የጋዝ ወረዳ ዋና ከተማ እስታይሽን ተቆጣጥሮ አድሯል። ከሰሞኑ በተከታታይ በድል የታጀበ ብርቱ ውጊያ እያደረገ ያለው የደጋው መብረቅ ኮር የጋዝ ወረዳ ዋና ከተማ የሆነችውን እስታይሽን የተቆጣጠረው በሌሊት ኦፕሬሽን መሆኑን የኮሩ ቃል አቀባይ ክፍል አስታውቋል። ክፍለ ጦር ባደረገው ብርቱ ተጋድሎ ለ24 ሰዓታት የዘለቀ ውጊያ የተደረገ ሲሆን እስታይሽ ከተማን ቀለበት ውስጥ በማስገባት በብልጽግናው አገዛዝ ሰራዊት ላይ ብርቱ ምት ያሳረፈው ፋኖ ይህ ዜና እስከጠናቀረበት ሰዓት ድረስ እስታይሽ ከተማን ተቆጣጥሮ ከአገዛዙ ነፃ አድርጎ ውሏል። በአውደ ውጊያው በብልጽግናው ሰራዊት ላይ ከፍተኛ ጉዳት እንደደረሰበት የሚናገሩት የግንባር መረጃዎች ከ30 በላይ የብልጽግና ሰራዊት ጉዳት ሳያስተናግድ እንዳልቀረ ገልጸዋል። ፋኖ የጋዞ ወረዳ ዋና ከተማ የሆነችውን እስታይሽን መቆጣጠሩን ተከትሎ አሁን ተገኝ ላይ መሽጎ የነበረው የብልጽግናው ሰራዊት ከተማዋን ለቆ መውጣቱ ታውቋል። ይህም በአንድ ስኬታማ በሆነ የከተማ ኦፕሬሽን የብልጽግናው ሰራዊት ሁለት ወረዳዎችን ለቆ ጠፋ ማለት ነው። የኮሩ የሚዲያና ኮሚኒኬሽን ክፍል እንዳስታወቀው የብልጽግናው ሰራዊት ጋዞ ላይ በነበረው ብርቱ ውጊያ ከፍተኛ ኃይሉ በመመታቱና የዝ ሰንሰለቱን በመቆረጡ አሁን ተገኝ ላይ ተስፋ ቆርጦ ምሽጉን ለቆ አድሯል ብሏል። የብልጽግናው ስርዓት ከዚህ በፊት በዘመቻ ደማሊ አባናዳው ተጋድሎ በፋኖ ቁጥጥር ስር ገብታ የነበረችውን እስታይሽ ከተማን መልሶ ለመያዝ በሜካናይዝድ የታገዘ የእግረኛ ሰራዊት ማስገባቱን የገለጸው የሚዲያ ክፍሉ ዛሬ ከከባድ ተጋድሎ በኋላ በነበልባሎቹ ደጀን ክፍለ ጦር በድጋሚ በፋኖ እጅ እንደገባች ህዝቡም ደስታውን ገልጿል ሲል ተናግሯል። ከጋዞ ወረዳ ዋና ከተማ እስታይሽ እስከ ቦያ ሐሙሴት በሸፈነው የዛሬው ተጋድሎ የብልጽግናውን ሰራዊት እርምጃ ከተወሰደበት የተረፈው ያለውን እንዲበተን ለማድረግም ፋኖ ሰዓታት ብቻ እንደበቃውም የኮሩ ሚዲያና ኮሚኒኬሽን ክፍል አስታውቋል። በአውደ ውጊያው በተለይ ሚልሻ አድማ ብተናና ፖሊስ ላይ ከፍተኛ ኪሳራ ደርሷል ሲል የደረሰውን ጉዳት ገልጿል። ስታይች ላይ በተሰራ ኦፕሬሽን ከ30 በላይ የብልጽግናው ሰራዊት አባላት እርምጃ እንደተወሰደባቸው የገለጹት የግንባር መረጃዎች የጠላት ጦር አስክሬኑን ትቶ በመፈርጠጡ በአካባቢው ማህበረሰብ በቡያ ምድር ላይ ተቀብረዋል በማለት ቃል አቀባይ ክፍሉ አስታውቋል። ይህ የብልጽግናው ሰራዊት በርካታ ቁስለኞቹን ወደ ጋሸና በመኪና ጭኖ መሸሹን የገለጹት ምንጮች የብልጽግና ከፍተኛ አዋጊዎችም ቁስለኛ መሆናቸው ተጠቁሟል። በትናንትናው ዕለት የዋላ ወረዳ ዋና ከተማን የተቆጣጠረው ፋኖ ዛሬ አሁን ተገኝና ስታይሽን በተቆጣጠረበት ጊዜ በርካታ ያገዛዙ ሰራዊት ሀብት ንብረት በእጁ ያስገባ ሲሆን ተሽከርካሪዎችና ወታደራዊ ሰነዶችም ማግኘት እንደቻለ ታውቋል። በተከታታይ የገባው ጦር በፋኖ ተመታ። የብልጽግናው ሰራዊት በተከታታይ በሌሊትና በቀን የሚያስገባው ሰራዊት በፋኖ እየተመታ ከፍተኛ ኪሳራ እየደረሰበት መሆኑን የፋኖ መሪው ተናገረም። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር በሚንቀሳቀስባቸው አምስት ወረዳዎች የብልጽግናው ሰራዊት ተከታታይ የማጥቃት የማፈንና የመክበብ ሙከራ አድርጎ የነበረ ቢሆንም ሊሳካለት አለመቻሉን የኮሩ ቃል አቀባይ አርበኛ ጋሻው ግዛት ለጣና ቴሌቪዥን ተናግሯል። አርበኛ ጋሻው ግዛት ያለ ባለፉትን 48 ሰዓታት የቀጠናውን ተጋድሎ ዝርዝር መረጃ ለጣና ቴሌቪዥን ሲገልጽም የብልጽግናው ሰራዊት ከሰማዳ እስከ ሰዴው ሙጃ ከጉና በጌምድር ደርሶ ከታሽ ጋይንትና ላይ ጋይንት በርካታ ኃይል አንቀሳቅሶ ሰራዊቱን ለግዳጅ አሰማርቶ የነበረ ቢሆንም የፋኖ ብርቱ ምት ከባድ ዋጋ እንዳስከፈለው ገልጿል። ትናንት በሌሊት በሁለት አቅጣጫ ማለትም በሰማዳ ወረዳ የኳሳና በታሽ ጋይንት ወረዳ ወደ አርብ ገበያ የብልጽግና ሰራዊት ተንቀሳቅሶ ነበር። በተለይም በፋኖ ትግል የሽምቅ ውጊያ ኤክስፐርቱን አርበኛ በ ለማፈን የገባው ኃይል የኳሳ ላይ ከፍተኛ ኪሳራ ደርሶበት ተመልሷል ሲል አርበኛ ጋሻው ግዛት ለጣና ቴሌቪዥን ተናግሯል። በዚህም በርካታ የማህበራዊና ኢኮኖሚያዊ አገልግሎት ሰጪ ተቋማትን የብልጽግናው ሰራዊት ማውደሙን ማቃጠሉንና መዝረፉን የገለጸው አርበኛ ጋሻው ዛሬም ተጨማሪ ኃይል ይዞ አድማሱን በማስፋት ወደ አበጌር ጃምባና ጉላስ ወደሚባሉ ቀጠናዎች ተንቀሳቅሶ ነበር። ከአርብ ገበያ ወደ አጋጥ ነጋ ወደሚባል ቀጠናም ላፈና ገብቶ ነበር። ሆኖም በሁለቱም ግንባሮች አሰበው ሊሳካለት ማግኘት አልቻለም። ከነፋስ መውጫ ከተማ ተነስቶ ወደ ሰኞ ገበያ የተንቀሳቀሰው የጠላት ኃይል ጫጩህ ብርጌድን ለማፈን ያደረገው ሙከራ በፋኖ ብርቱ ምት ሊከሽፍበት ችሏል ሲል ተናግሯል። የብልጽግናው ሰራዊት የዘመቻ አድማሱን እያሰፋ በአምስቱም ወረዳዎች ገብቶ ውጊያ ቢከፍትም በሁሉም ግንባሮች ፋኖ በቂ የመልስ ምት በማሳረፍ ድል ተቀዳጅቷል። የዚህ የፋኖ ድል ምክንያቱን አስመልክቶ አርበኛ ጋሻው ሲናገርም ሁሉም የኮሩ ክፍለ ጦሮች የውጊያ መደራረስ ልምድ ስላላቸው ነው ብሏል። ይህ በአንድ እዝ እና በአንድ ኮር ስር የሚገኝ የፋኖ ኃይል ውጊያን ተናቦ ማካሄድ ደግሞ በሁሉም የአማራ ፋኖ አደረጃጀቶች በቅርቡ እውን እንደሚሆን የሚናገረ አርበኛ ጋሻው ሰራዊቱም ሆነ የአማራ ሕዝብ የሚፈልገው አንዱነን እንድንመጣለት ነው። ለዚህ ደግሞ የተጀመረውን የአንድነት ሂደት ሁሉም በጉጉት እየጠበቀው ይገኛል ብለዋል። አርበኛ ጋሹ አክሎም የቅንጅት ውጊያ ማድረጋችን ከፍ እያለ መጥቷል። ነገ ከነገ በኋላ ይፋ የሚሆነው የአንድነት ምስረታ በሰራዊቱ ውስጥ መነቃቃትን ፈጥሯል። አንድነቱ እውን ሲሆን ደግሞ የቅንጅት ውጊያችን ከፍተኛ ውጤት እንደሚያመጣና የአማራን ሕዝብም መከራ ማስቆም ያስችለናል ሲል ተናግሯል። የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ዋና ቃል የተቀባ የአርበኛ ጋሻው ግዛት የሰጠውን ቃለ ምልልስ ተከታትለን እንመለስ። ሰሞኑን በሁለት መቶ ስድስተኛ ከፍ ያለው ደሴ ኮር ከፍተኛ የጠላት እንቅስቃሴ ና ያለው ማለት ነው። ከትናንት ሌሊት ዘጠኝ ሰዓት ጀምሮ በ ሁለት መቶ ስድስተኛ ከፍ ያለው ደሴኮር ሴኮር ጄኔራል ሀይሌ ዘውባንተ ክፍለ ጦር ላይ ከሌሊቱ ዘጠኝ ሰዓት ጀምሮ በኤኳሳ ቀጠና ከፍተኛ የሆነ እልህ አስጨራሽ ትንቅንቆች ነው ሲደረጉ የዋሉት ማለት ነው። በዚህ እንቅስቃሴ ላይ ስርዓቱ ከጅምሩ የከሸፈና የማህበረሰብን ስነልቦና ለመጉዳት ማህበራዊ አገልግሎቶቹን ሲያቃጥልና ሲያወድም ነው የዋለው ማለት ነው። ይህንን ካደረገ በኋላ በኮር ውስጥ ባሉት የሽምቅ ተዋጊዎችና የጦር ጠበብቶች አንዱ ኮሚሽነር አበበ ነው። እሱንም ለማጥቃት ሲባል በተደጋጋሚ ጥረት አድርገዋል፣ ግን አልተሳካላቸውም። ትናንትና በሌሊቱም ለማፈን ያደረጉት ጥረት ይህንኑ ነው ማለት ነው። ዛሬም አድማሱን በማስፋት ወደ አበጌር ጃምባና ጉላስ ወደሚባሉ የበረሃው የ በተመሳሳይ በረሃ ቀጠና ማለት ነው እንቅስቃሴ አድርጓል ማለት ነው። በተመሳሳይ በታች ጋይንት አርብ ገበያ ቀጠና ከአርብ ገበያ በመንቀሳቀስ ወደ አጋት መጋ የሚባል አካባቢ ላይ ማለት ነው እንዲሁ በሌሊት አፈና ለማድረግ ጥረት አድርጓል። ይሄ አፈና አልተሳካለትም ማለት ነው። በተደጋጋሚ የገብርዬ ልጆች ክንዳቸውን እያቀመሱት ይመለሳል ማለት ነው። ዛሬም ያንኑ ክንዳቸውን ቀምሶ በየጉሬው ነው ያለው ማለት ነው። ይሄ ኃይል እንዲሁ በተመሳሳይ ከላይ ጋይንት ንፋስ መውጫ የተነሳው ኃይል ወደ ሰኞ ገበያ እንቅስቃሴ አድርጎ ጨጨሆ ብርጌድ ለማፈን ሙከራ አድርጓል። ይሄም የማፈን ሙከራው አልተሳካለትም ያለውን ኃይል አስመትቶ ወደ ኋላ ያፈገፈገበት ሁኔታ ነው ያለው ማለት ነው። ይህ በእንዲህ እንዳለ ዛሬውኑ ደግሞ በተመሳሳይ ሌሊት ዘጠኝ ሰዓት ከክምር ድንጋይ ተነስቶ ወደ አርብ ገበያ አጃ ቀጠና ማለት ነው እንቅስቃሴ አድርጎ የተራራው ራስ ጉና የ206ኛ ኮር ከፋሌው ደሴ ኮር ተራራው ራስ ጉና ክፍለ ጦር እዚሁ ቀጠና ላይ ነበርና በዛ ቀጠና ላይ ከፍተኛ እርምጃ ወይም ደግሞ ምት አሳርፈውበት ከደረሰበት የአርብ ገበያ ከተማ አፈግፍጎ ወደ ኋላ እንዲቀመጥ ተደርጓል ማለት ነው። በዚህ እንቅስቃሴው ከፍተኛ ኃይሉን ነው እያስበላ ያለው ከፍተኛ የሆነ ኃይልና የመሳሪያ ጋጋታ ነው ይዞ በሁሉም ቀጠናዎች ላይ እንቅስቃሴ ለማድረግ የሞከረው ማለት ነው። ከሳምንታት በፊት ከፍተኛ የሆነ የድሮን አሰሳ እና ቅኝት ያደርግ ነበር። ንጹሐንንም በዚህ አሰሳውና በጣላቸው መርዛማ በጫኑ ድሮኖቹ ማለት ነው ጉዳት አድርሷል። አሁንም በእግረኛ ደግሞ ሁለተኛውን ዙር ደግሞ አስከትሎ እየገባ ያለበት ሁኔታ ነው ያለው። ነገር ግን በሁሉም ቀጠናዎች ላይ በቅንጅት ይሄ ጦር እየተመታ ነው ያለው ማለት ነው። በአጠቃላይ የሰሞኑ እንቅስቃሴ ይህን ይመስላል። አመሰግናለሁ አርበኛ ጋሻው ግዛ ስለመሰጠ ማብራሪያ ስለተጋድሏችሁም ጣና ቴሌቪዥን ከልብ ያመሰግናችኋል። የአማራ ሕዝብም በእናንተ ክንድና በእናንተ ተጋድሎ ተስፋ እና እምነት አለው። እናመሰግናለን። ወንድማለም እንደነገርከን ከሆነ እንግዲህ በአምስት አውራጃዎች ነው እንግዲህ የእናንተ ኮር የሚንቀሳቀሰው ና በእነዚህ በሙሉ አውራጃዎቹ የብልጽግና እንቅስቃሴ የጠራት እንቅስቃሴ ሲመጣ በሁሉም ቀጠናዎች ፋኖ በብርታት መክቶ መልሷል እና ይህንን እንዴት ትገልጹታላችሁ? ይሄ ከፋኖ አሸናፊነት አንጻር ወይምስ ደግሞ ከጠራት የሃይል ማስፋት አንጻር ነው የሚለውን ነገር እስኪ በደምብ አብራሩልን። አመሰግናለሁ። በተደጋጋሚ ነው ይሄ ጠላት እየተመታ ያለው። ይሄ ጠላት የሚመታው አንደኛ የፋኖ የቅንጅት ውጊያው ከባለፉት ጊዜያቶች እየተሻለ ነው። ይሄ ማለት በሁሉም ቀጠናዎች ያሉት በ206ኛ ከፍ ያለው ደሴ ኮር ውስጥ ያሉ ክፍለ ጦሮች በተመሳሳይ ሰዓት በተመሳሳይ ጊዜ ግዳጆችን ይፈጽማሉ ማለት ነው። ይህ ማለት ምን ማለት ነው? ከጊዜ ወደ ጊዜ የማድረግ የማስፈጸም አቅማችን እያደገበት የሄደበት ሁኔታ መፈጠሩ ነው። ይሄን ልናደርግ የቻልነው ማለት ነው። ያ ማለት ወደ ተወሰኑ ቀጠናዎች እንቅስቃሴ ሲያደርግ በቀጠናው ያሉ ሁሉም ክፍለ ጦሮች ያንን እንቅስቃሴ ወዳደረገበት ኃይል የጋራ ዘመቻ ያደርጋሉ፣ የጋራ አፈጻጸም ያደርጋሉ። በተመሳሳይ የጠላት ኃይል ደግሞ በየጊዜው በጣም ደካማና መዋጋት የማይችል የወታደራዊ ስለንቦና የሌለው ልፍስፍስ የሆነ ወታደር ነው ይዞት የሚመጣው ማለት ነው። ወታደር ለማለትም ያስቸግራል በነገራችን ላይ ማለት ነው። እና በስለንቦና ያልተዘጋጀ ወታደር የትኛውንም ኃይል ሊያሸንፍ ስለማይችል የጠላት ድክመቱ ወይም ደግሞ የጠላት ኃይል በየጊዜው መመታቱ እየደረሰበት ስለንቦና እንደገና ደግሞ የ206ኛ ኮር የጋራ ቅንጅት ጠላትን በተደጋጋሚ እንዲመታና ባለበት እንዲሆን አድርጎታል ማለት ነው። እጅግ በጣም እናመሰግናለን። አርበኛ ጋሸው ግዛት፣ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 26ኛ ክፍያዶ ደሴ ኮር ዋና ቃል አቀባይ ስለሰጠን ማብራሪያ እናመሰግናለን። በመጨረሻ የምታስተላልፈው መልእክት ካለ፣ ስለ አንድነቱም ስለ ፋኖ ጥንካሬም እንዲሁም ስለ ህዝቡ ተሳትፎ የምታስተላልፈው መልእክት ካለ ድን ስጥና ንሰናበት ወንድማለም። እሺ አመሰግናለሁ። እኔ ማለት የምፈልገው አሁን መልካም ጅማሮ ላይ ነው ያለነው። በቅርብ እየሰማን ያለነው መልካም ነገር ነው። በተለይ በጎንደር ውስጥ እየተሰራ ያለው ስራ ወደ አንድነት የሚሄዱ ለመሄድ የተሰሩ ስራዎች ጅምር ስራዎች ኦልሞስት ጅምር ለማለት ያስቻለኝ ነገ ከነገ ወዲያ ይፋ የሚሆኑ ነገሮች እንዳሉ ሆነው ለማለት ነው። በጣም መልካም የሚባሉ ነገሮች ናቸው ያሉት ጥሩ ነገሮች። በወታደሩ መካከል ጥሩ መነቃቃት ነው ያለው ወታደሩ አንድ ላይ መዋጋት ይፈልጋል። የጋራ ስለንቦና ነው ያለው የጋራ መነሻ ኮዝ ነው ያለው። ለዛ ኮዙ ደግሞ በጋራ መሞትን ይፈልጋል ና በተለያየ ምክንያት የተፈጠሩ ልዩነቶች ታርቀው ወደ አንድ እየመጡ ስለሆነ በየጊዜውም የሚፈጠሩ ጀብዶችም የሚሰሩ ድሎችም ከዚህ አንድነት የሚመነጭ ነው እና መልካም ነገር ወደፊት ይጠብቀናል። ህዝባችንም በዚህ በጣም ደስተኛ ነው። ይገርመሃል ማለት ነው በጣም ደስተኛ ነው። በየቀጠናው ሁሉ የምናገኛቸው በምንጓዝባቸው ነገሮች ሁሉ የምናገኘው ማህበረሰብ አንዱ ናችሁ ብ ብትዋጉ አንድ ላይ ሆናችሁ ጠላታችሁን ብትመቱ ኑሮ የሁሉ ጊዜ አይፈጅም ነበር የሚል ተስፋና ምኞት ነው ያላቸው። በዚህ በሆነው ነገር ሁሉ እጅግ ደስተኛ ነን። ወደፊትም ደግሞ ጥሩ ተስፋ እንዳለን ነው የሚሰማኝ። በቅርብም ደግሞ አዲሱን ብስራት እንሰማለን ብዬ ተስፋ አረጋለው። ይርጋ የቀድሞው የብልጽግናው ሰላም ሚኒስትር ዴኤታ ታዬ ደንደአ አፋጣኝ ፍትህ ይሰጠኝ ሲሉ ለፍርድ ቤት አመለከቱ። አቶ ታዬ ደንዳ ይህን የተናገሩት በትናንትናው እለት ፍርድ ቤት ቀርበው በነበረበት ነው። ፍርድ ቤቱ ለትናንት ቀጠሮ የሰጣቸው በቀረበባቸው ክስ ላይ ውሳኔ ለመስጠት የነበረ ቢሆንም ውሳኔው አልደረሰም በሚል ሌላ ቀጠሮ እንደሰጣቸው የደረሰን መረጃ ያመላክታል። በብልጽግናው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በአቶ ታዬ ላይ ተመሳሳይ ምክንያት በማቅረብ ቀጠሮ ሲሰጥ ይህ ሁለተኛ ጊዜው መሆኑን የገለጹት ጠበቃቸው፣ በመጀመሪያ ለውሳኔ ተቀጥሮ የነበረው ጥቅምት 13 ቀን 2018 የነበረ ሲሆን በወቅቱ ለችሎቱ ሶስተኛ ዳኛ አልተሰየመም በሚል ለትናንት ሌላ ቀጠሮ ተሰጥቷቸው ነበር። አቶ ታዬ ከሚገኙበት የቅሊንጦ ወይን ቤት ትናንት ችሎት የቀረቡ ቢሆንም ሶስተኛው ዳኛ አሁንም ባለመሰየማቸው በሚል ምክንያት ለህዳር ሶስት ቀን 2018 ሌላ ቀጠሮ ተሰጥቶባቸዋል። ጠበቃቸው አቶ አበራ ንጉሱ በችሎቱ ጉዳይ በሰጡት ማብራሪያ ባለፈው አመት ለጥቅምት 13 ስንቀጠር ክረምቱን መዝገቡን መርምረው ውሳኔ ያሳልፋሉ የሚል ግምት ነበረን። ነገር ግን ሶስተኛ ዳኛ ባለመኖሩ በሚል ምክንያት መዝገቡ አልታየም ብለው ለዛሬ ቢቀጥሩንም ዛሬም በተመሳሳይ ምክንያት ሌላ ቀጠሮ ሰጥተውናል ሲሉ በፍትህ ስርዓቱ ላይ ያላቸውን ቅሬታ ተናግረዋል። ይህንን ተከትሎም አቶ ታየ ደንዳ አፋጣኝ ፍትህ ይሰጠኝ የሚል አቤቱታ ለችሎቱ ማስገባታቸውንም ጠበቃቸው አቶ አበራ ጨምረው ገልጸዋል። አቶ ታየ ደንዳ ለመጨረሻ ጊዜ ከመታሰራቸው በፊት ባደረጉት ቃለ ምልልስ የብልጽግና ሊቀመንበር የአማራ ህዝብ ጥላቻቸው ከፍተኛ ነው ሲሉ መናገራቸው ይታወሳል። ለእሳቸው አማራ የሆኑ ሁሉ ጠላታቸው ነው። እኔም ከባዲን ሰዎች ጋር በስልክ ሳወራ ከጠላቶቻችን ጋር ለምን ትገናኛለህ ብለው ወቅሰውኛ ይገኛል ሲሉ ተናግረው ነበር። ብልጽግናው ፍርድ ቤት በአቶ ታዬ ላይ ከከፈተባቸው ክሶች መካከል አንደኛው ከጠላት ጋር በመገናኘትና ጠላትን በመደገፍ የሚል ወንጀል ይገኝበታል። አቶ ታዬ ደንዳ ከአማራ ብልጽግና ኃላፊዎች ጋር ስንገናኝ ለምን ከጠላቶቻችን ጋር ትደዋወላለ ብለው ገስጸውኛል ብለው በመናገር በብልጽግናው ፍርድ ቤት ወንጀል ነው ተብለው ያስከሰሳቸውን ጉዳይ ገልጸውታል። ከአቶ ታዬ ደንዳ በተጨማሪም የአማራ ምሁራን፣ ፖለቲከኞችና ጋዜጠኞች በብልጽግና የግፍ እስር ቤት እየተሰቃዩ ይገኛሉ።

ኢታማጆር ሹሙ በሳምንት ውስጥ ለሁለተኛ ጊዜ ደገሙት። የብልጽግና ኢታማጆር ሹምና የብልጽግና ሊቀመንበር ታማኝ ደጋፊ የሚባሉት ሁለት ሰዎች ከኤርትራ ጋር ጦርነቱ አይቀሬ ነው በማለት ተናግረዋል። ኢታማጆር ሹሙ ብርሃኑ ጁላ የባሕር በር ጥያቄን በየትኛው መንገድ እናሳካለን ሲሉ በአስር ቀናት ውስጥ ለሁለተኛ ጊዜ ተናግረዋል። የብልጽግና ጦር ኃይሎች ጠቅላይ ኢታማጆር ሹም ብርሃኑ ጁላ ኢትዮጵያ በኢፍትሐዊነት ያጣቸውን የባህር ጥያቄ በየትኛውን መንገድ እናሳካለን ሲሉ ተናግረዋል። የኢታማዦር ሹሙ በ1970ዎቹ አጋማሽ በደርግ ስርዓተ መንግስት ውስጥ ወደ ውትድርና ሲገቡ የኤርትራ አማጽያንን ከመገንጠል ለመጠበቅ ቃል ገብተው የነበረ ቢሆንም አዲስ አበባ የገቡት ግን ከኤርትራ ነጻ አውጪዎችና ከህወሓት ጋር ተሰልፈው የደርግን መንግስት እየተዋጉ መሆኑ ይታወቃል። የብልጽግናው ሰራዊት ኢታማዦር ሹም በተመሳሳይ ጥቅምት 15 ቀን 2018 ዓ ም ደብረ ዘይት ከተማ ላይ ተከብሮ በነበረው 118ኛው የመከላከያ ሰራዊት የምስረታ አቀል ላይ የባህር በር ጥያቄን ይህ ትውልድ ያሳካዋል ለዚህ ደግሞ አስተማማኝ ሰራዊት ገንብተናል ማለታቸው ይታወሳል። የብልጽግናው አገዛዝና ህወሀት በጥምረት ክደት የፈጸሙበት የሰሜን እዝ ሰራዊት አምስተኛ ዓመት የክደት ጭፍጨፋ መታሰቢያ ፕሮግራም ላይ የተገኙት የብልጽግናው ታማጆር ሾም መድረክ ላይ በተመሳሳይ ጉጅሌ ሲሉ የገለጹት ጥቂት የህወሀት ኃይል በክደት አሳጥቶናል ያሉትን የባህር በር እናሳካዋለን ሲሉ ገልጸዋል። ጥቅምት 15 ቀን ደብረ ዘይት በነበረው የመከላከያ ሰራዊት 118ኛ የምስረታ አመት ላይ በተገኙበት ወቅትም ኢትዮጵያ ሶስት ነገሮች ያስፈልጓታል፣ እነሱም ሰላም፣ ልማትና የባርበር ናቸው። 30 አመት ተኝተናል፣ አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም፣ የባርበርም እናሳካለን ማለታቸው አይዘነጋም። ከዚህ ቀደሙ መልእክታቸው እንደተናገሩት ሁሉ በትናንቱ ንግግራቸውም እንደተለመደው ከኤርትራው መንግስት ጋር ወደ ጦርነት ለመግባት ዝግጅታቸውን አጠናቀው የጦርነቱን መጀመር በጉጉት እየተጠባበቁ መሆኑን ተናግረዋል። ተናግሯል። ኢትዮጵያ ሰላምና ልማት እንደሚያስፈልጉሉ እኛ ጥያቄያችን አሁን አድጓል። ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል። እሱም የባህር በር ጥያቄ ነው። ለባህር በር ለመሞት ዝግጁ የሆነ ሰራዊት ተፈጥሯል ሲሉ ተደምጠዋል። የብልጽግናው ሰራዊት ታማጅ ወርሹ አስተያየታቸውን ሲቀጥሉም ልማት እያለማን ነው፣ ሰላም ለማምጣትን መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም፣ ሀገር መልማቱም አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ። እሱም የባህር በር ነው። የቀረንን ጥያቄ ደግሞ እናሳካዋለን ሲሉ በእርግጠኝነት ተሞልተው ተናግረዋል እሳቸው የሚመሩት የብልጽግናው መከላከያ ሰራዊት የቆመው ለሰላም ለልማት ለኢትዮጵያ ብሔራዊ ጥቅም ነው ሲሉ የተናገሩት ፊልድ ማርሻል ብርሃኑ ጁላ የምንዋጋው ለደሞዝ አይደለም የእኛ ገቢ ከህብረተሰቡ በላይም አይደለም ጦርነት አንፈልግም በሰላም ልማትና ብሔራዊ ጥቅም የሚመጣብንን ጠላት ግን መዋጋት አለብን የተደራጀ ነውና የታጠቅ ነው እንድንዋጋ ነው ብለዋል ይህ በእንዲህ እንዳለ ከወራት በፊት ከአራቱ የፋኖ መሪዎች ማለትም ከእስክንድር ነጋ ከዘመነ ካሴ መሪ ወዳጆና መከተማ ሞይልቅ አብይ አህመድን ወድጄዋለሁ ሲሉ የተናገሩት ዶክተር ዳኛቸው አሰፋ የኤርትራ መንግስት ለውጥ የማይናፍቀውና ኋላ ቀር መንግስት ስለሆነ መወገድ አለበት፣ ኢትዮጵያ ደግሞ ለልማትና ለደህንነቷ ባህር በር ስለሚያስፈልጋት ጦርነቱ አይቀሬ ነው ሲሉ የሚያማክሩት መንግስት ለጦርነት የመጨረሻው ምዕራፍ ላይ መሆኑን ፍንጭ ሰጥተዋል። በወዳጆቻቸው ዘንድ የቤተ መንግስቱ ፈላስፋ እየተባሉ የሚጠሩ ዶክተር ዳኛቸው ከዓመታት በፊት የኤርትራ መሪዎች ግርም ያደርጉኛል። ጽናታቸውና ሀገራቸውን የሚጠብቁበት ብርታታቸው ልዩ ነው። የማዕቀብ ጫና ቢደራረብባቸውም ህዝባቸውን አስተባብረው ሉዓላዊነታቸውንና የፖሊሲ ነፃነታቸውን አስጠብቀው ዘልቀዋል። ይህ ብቃታቸው አድናቆት የሚገባው ነው ሲሉ መናገራቸው አይዘነጋም። ክቡራትና ክቡራን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።